ወይዘሮ ሜላት እድሜ ልክ ጽኑ እስራት ተፈረደባት። በጣም ያሳዝናል። ወይዘሮ ሜላት ምንም ነገር አልናገርም ስላየሁትም ነገር ሆነ ስለ አራቱም ፎቶዎች በፍጹም አልናገርም ብላ ግግም አለች። ፖሊሶቹ ካልተናገርሽማ፣ ገዳይዋ ገዳዩ አንች ነሽ፣ ስለዚህ እድሜ ልክሽን ትታሰሪያለሽ ብለው ፈረዱባት። በጣም ያሳዝናል። ጆሮ ጆሮና እንዲሁም ደግሞ ጆሮና መክሊት እንዳዲስ ፍቅራቸውን ለማደስ ተነጋገሩ። መክሊት እጅጉን ደስ አላት። እስከ ዛሬ ድረስ የእውነት ትተኸኝ ሂደህ እንዲሁም ደግሞ በአንተ የተነሳ ብዙ ስቃይና መከራ አይቻለሁ ብላ ስትለው እባክሽ ይቅርታ አድርጊልኝ መክሊት፣ ምክንያቱም ያን ጊዜ እኔ ጥሩ ሁኔታ አልነበርኩም ታውቂያለሽ። በዛን ሰዓት ማፍቀርም ሆነ መፈቀርም እኔ በፍጹም ምን እንደሆነ አላውቅም ነበረ። አሁን ላይ ግን ሁሉንም ነገር ተረድቻለሁኝ። ቢያንስ አንቺም ደግሞ ያን ጊዜ እንደ ወንድምሽ ነው እንጂ እንደ ታናሽ እህቴ ነው የማይሽ ብዬ ስልሽ፣ አይ እንደ ፍቅረኛ ነው ብለሽ ማለት አልነበረብሽም ብሎ አላት። ለዛ ነገርማ እጅጉን ይቅርታ አድርግልኝ ብላ አለችው። በሌላ በኩል ሰላምዬ እና አሲር በከባዱ ተጣሉ። ትሰሚኛለሽ? አንቺ ለምትፈልጊው ነገር ብቻ እየመጣሽ ቅርታሽን እያዘነብሽ የምትፈልጊውን አትጠይቅኝም። እናም ደግሞ እኔ ስለ እናትሽም ሆነ ስለ ወይዘሮ ባዩሽም ምንም እማቀው ነገር የለኝም። እስኪ መጀመሪያ ሰው ሁኝ። ቆይ እናንተ ሀብታም ሰዎች ግን የእውነት ክብራችሁን አታችኋል እንዴ? ምን ነው ሰላም አበዛሽኝ። የምወዳትን እና የማፈቅራትን ሴት ከእሷ ጠገብ እንዳደርስ ብለሽ እንደዛ ካመናጨቅሽኝ በኋላ አሁን ደግሞ አሁን ደግሞ ይቅርታዬን ጠይቀሽ ትመጫለሽ? አይ በፍጹም ይቅርታ አላደርግልሽም። ታዲያ ይቅርታ ባታደርግልኝም እንኳ ይዤ የመጣሁት ስለ እናቴ ነው ብላ ስትለው ነገርኩሽ እኮ እኛ በምናውቀው ከሆነ አንቺን ከመጠየቅ ወይ ማደመው አንችኛን ከማስረዳትሽ በፊት እኛ ራሳችን ሄደን ሁሉንም ነገር እናስረዳ ነበር ነገር ግን ምንም እማቀው ነገር የለም ብሎ ረግጧ ሲሄድ ሰላምዬ ይሄ ልጅማ አብዷል እውነትም ጨልሏል ጤነኛ አይደለም እንዴ ነካ ያደርገዋል እንዴ እያለች ወሬዋን መቀብደር ጀመረች መስፍን በጭንቀትና በሀሳብ ቤቱን ለቆጦ ወጣ እንዲሁም ደግሞ ምላሴና ሰላምዬ እንዲሁም ድንብላል ቁጭ ብለው ሳሎን። እንዴ ዛሬ አባዬና ሀና አይመጡም እንዴ ብላ ስትል፣ ሰላምዬ ሀንዬ እንኳ የምትመጣ አይመስለኝም። ለምንድን ለምን ሲባል አባዬ እሺ ካለኝ እዛ አድራልሁኝ ብላለች እና እየሸሸችኝ ነው ማለት ነው ብሎ ሲል፣ አረ እንደሱ አይደለም ግርማዬ። ቆይ ሀና እንዴት ነው የምትሸሸው? አይ ከዛ ሰላም እዬ ብድጋለች እና ለምንድን ነው ምትቆጩ? ድን ብለን። ልክ እኮ ነው። ትናንትና ራሱ አባቴ ስለተቆጣት እና እኛ ስለተቆጣናት ነው እንጂ እዚህ ቤት ያደረችው እኛን አትፈልገንም። እማዬ የማታድርበት ቤት አላድርም ብላ አልነበር እንዴ? አይ እኔ ግን ሲመስለኝ እንደዚ አይደለም። ተረጋጉ ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ ደናኔ እኔ። ደናኔ ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደ ቀጠለ ይገኛል። እናም እባካችሁ ተረጋጉ ልጆች እንዴ ቆይ አለሜ ናት እንዴ? የእውነት እናንተን የምትተውና እዚህ ቤት ደግሞ የሚደብራት? ገና አሁን ተሳሳታችሁ። ታይዋክሽ ድን ብላል። እኛን እንደዚህ አይዟችሁ፣ አይዟችሁ ለማለት አታብዡ። በቃ ረፊ እንዴ! አረ ልጆች ተረጋጉ። በቃ እህትዬም እኮ ትመጣለች። ሁሉም ነገር ይስተካከላል። ደግሞ ሃንዬ እናንተ እንደምታስቡት አይነት ልጅ አይደለችም ብላ ስትል ለነገሩ ልክ ነሽ። ታውቃላችሁ ግን ሀና በጣም እድለኛ ናት። ወይ ጉድ፣ ደግሞ ለምኑ ነው እድለኛ የሆነችው? የኔ ወድ ስትላት፣ እንዴ እስኪ አስቢ ሁለት አባት አላታ። ስለዚህ እዛ ፈተና ሲገጥማት ወደኛ ትመጣለች፣ እዚህ ፈተና ሲገጥማት ደግሞ ወደ አባቷ ትሄዳለች። አየሽ፣ እኔም እኮ መሸሻ ባገኝ ጥሩ ነበረ። ምናሴ፣ እንዴ ለምን ደስታ ያለች ሰላምዬ፣ ችግርን ፊት ለፊት መጋፈጥ ነው እንጂ ዝም ብሎ እሰው ጉያ እየሄዱ መደበቅ እኮ ይሄ የሽንፈት ምልክት ነው። አረባ ክተወኝ እኔ አስር ልሸነፍ እንጂ እንደዚ አይነት ነገር የምደበቅበት ቦታ ባገኝ እኔም ሂጄ ነበር የምደበቀው። አይ በቃ ሰላምዬ አንቺ ትክክል አትመስለኝም። ለማንኛውም ህጄ ሻወር ልውሰድ እኔ በጣም ሙቆኛል ብሎ ሲል፣ እንደዛ ከሆነ እኔም ምርቦኛል። አዎ እንደሱ ይሻልሻል። ምክንያቱም አንቺ የሆድሽ ነገር ሞቲ ስለሆነ ሂጂቪ ብሎ ቀለደባት። ፖሊሶቹ ሰተት ብለው ወደ እነ ወይዘሮ ሜላት ቤት መጡ ከዛ ድን ብላለን ሲያዋት እሷም ደነገጠች ፖሊሶቹም ደነገጡ ቆይ ምንድን ነው የሚያስደነግጥሽ እህ ኧረ አልደነገኩም ደነገኩ እንዴ ቆይ እና እኛን ታቂናለሽ መሰለኝ ፖሊሶች አይደላችሁም ሰዎች አደላችሁም እንዴ አዎ ነን እና ታዲያ ምን እግር ጣላችሁ ማለቴ ቤቱን መፈተሽ እንችላለን ቤት ውስጥ ሰው አለ አይ ሰላምዬና ጋሽ እንኳ የሉም ግን ግርማ ያለ እኔ ምኑን አውቀዋለሁ ብላ እኔ የቤት ሰራተኛ ስለዚህ፣ እሱን ልጠይቀው እና ልምጣ ብላ ከዛ ምላሴን ጠይቀው የመፈተሻ ወረቀት አለን ብለው አሳይተው እንዳለ ቤቱን ሁሉ ፈተሹት። ከዛም በኋላ ምንድነው የተፈጠረው ነገር ብሎ ሲጠይቃቸው፣ አይ እንግዲህ እኛ የመፈተሻ ወረቀት ስላለን ይሄንን ሁሉ ቤት እንፈትሻለን ብለው ሁሉንም መፈተሻ መጡ። አንዱ ቦታ ሲፈትሹ አራቱን ሰዎች ተገኙ። ከዛ እጅጉ እንደነገጡ ቆይ፣ ስለዚህ ሰዎች ታውቃለህ እንዴ ምላሴ ብለው ሲጠይቁት፣ ከዛ ይችር ግብነች እች ደግሞ ክስቴ ባዩሽ ግን እኒህን ሁለቱን በፍጹም አላስታውሳቸውም አላውቃቸውም። አይ እስኪ በደንብ እያቸው። ከዛም በኋላ ምላሴ የተኮሰበትን ሰውዬ አስታውሰው፣ ይሄ ሰውዬ እኔ ልተኩስብኝ ነበር። መቼ? አረ በጣም ቆይቷል። ከዛ ማን አዳነህ? እኔ እንጃ የሆነ ሰው መጥቶ ብቻ አዳነኝ። ይሄንን ብቻ ነው የማውቀው። ኦኬ፣ ስለዚህ ከዚህ በፊት እናት ታውቃቸዋለች ማለት ነው? እኔ እንጃ ታውቃቸው አታውቃቸው አላውቅም። የሁለቱን ጉዳይ አክስቴን እናርግብን ግን ያው እናውቃቸዋለን። ከዛ ምላሴ እጅጉን ደነገጠ። ቆይ ይሄ ሰውዬ እዚህ ምን ይሰራል? ማነውስ? የን ወረቀት ያመጣው? ቆይ እናቴን እድሜ ልክል ያሳስሯት ነው ማለት ነው እያለ ብቻውን በሀሳብ ጭልጥ አለም። ሃኒቾ ከእስር ቤት እንደመጣች ወደ ቤቱ ስትገባ አባባ ያሉም አቶ ኑላዊ፣ ከዛ አባዬ የት ሄዶ ነው ብላ ቁጭ ብላ ዝም ብላ በሀሳብ ተውጣ ማልቀሷን ጀመረች። ከዛ አቶ ኑላዊ ሲመጣ፣ እንዴ ሃኒዬ፣ ምን ነው ምን ነው እንደዚህ የምታለቅሺው? አባዬ አሁንስ እድሌ ነው መሰለኝ። ግን አንተ የት ሄደህ ነው በጠዋቱ? እዚህ እኮ ቤተክርስቲያን ሄጄ ነው ልጄ። እንዴ ለምን ሄድክ አባዬ? ምን ላርግ ብለሽ ነው ያው ለምንድን ነው እንደዚህ የምታረጋት የምታሰቃያት ብዬ ነዋ። ምን ነው እናቴን ነው? አይደለም፣ አንቺን ነው እንጂ ማለቴ ምን አይነት እድል ነው ብዬ እንደው ጠየኩት፣ ታውላት ብዬ ጠየኩት እና አባዬ አሁንማ ፈጣሪ ራሱ ረስቶኛል መሰለኝ። ለምን ደስታ ያለሽ አንድዬ፣ እንዴት ፈጣሪ ይረሳሻል? ፈጣሪ እኮ የሚወደውን ሰው ይፈተናል የኔ ልጅ ብሎ ሲላት አይ አባዬ እስኪ ንገረኝ እንዴት ነው እኔ ከመጣኋ ጀምሮ ሁሉም ነገር ፈተና ፈተና ፈተና? ታዲያ ፈተናውን በስነ ስርዓት እያለፍሽ አይደለም እንዴ? ለማንኛውም ዛሬ እዚህ ነው የማድረው። እውነትሽን ነው ግን እህትና ወንድምሽን አባትሽን ተውሻቸው እኮ። አባዬ ለምንድን ነው እንደዚህ የምትለው? አንተስ አባት አይደለህም? ለዛውም ብቸኛ። ስለዚህ ዛሬ እዚህ አድሬ እቅፍ ውስጥ ነገ ሄዳለሁ ብላ አቶ ኖላዊና ሀኒቾ አብረ አድረው እንዲሁም ደግሞ ናፍቆታቸውን ተወጡ። ተምቹና አሲር ተምቹ እና አሲር እንግዲህ ሂደው የተምቹን ስልክ የሰረቀውን ልጅ ሲለሆን አነቁት። መክሊት ደነገጠች። የማትረባ ነህ እያለ ሲደበድበው እባክህ ይቅርታ አድርግልኝ። ያን ጊዜ እኮ ብር እያለው ስጠን ስንለው አልሰጠን አለ። ከዛም በኋላኛም በንዴት ስልኩንና ብሩን ቀማ ነው። ይሄን የተፈጠረው ነገር እውነቱን ነው ተምቹ፣ እንደዛ ብለኸዋል? አዎ ምክንያቱም እኔ ጥሩ ሙድ ላይ አልነበርኩም ምክንያቱም እኔ ጥሩ ሙድ ላይ አልነበርኩም። ታዲያ እንዴት አድርጌ ልሰጥ እችላለሁ? አሲር ብሎ ሲለው አሲር ተናዶ ሄደ። አረ አሲር ሲር፣ ጠብቀኝ፣ ጠብቀኝ እያለ ሲል ምን ሲር ተናደድክ እኮ ማለት ምንም ሳትል፣ እባክህ ተወኝ እስኪ አሁን በጣም ተናድጃለሁ። ምንድን ነው አልገባኝም። መክሊትን ነው ማለት አየህ መክሪት እኔን ስታየኝ እንዴት እንደነበረ አይተሀል። እኔ እንዴት ላቅ እችላለሁ ላይ እችላለሁ ማለቴ እኔ ልጁ ላይ ነበረ ይኔ ምንድን ተፈጠረ ታውቃለህ? በተሰበረ አይን ነው ስታየኝ የነበረው እና እሷን የጎዳሁት ነገር እጅጉን እየጸጸተኝ ነው። ታዲያ አንተ ያኔ የምንታረግ ነበረ ማለቴ የምታውቀው ነገር አለ እሱ አይደል? እንደ የቸገረኝ ታውቃለህ? እኔ ዛሬ ሀናን የማፈቅርበት ስሜት ለካሷም ያን ጊዜ እንደዛ ተሰምቷት ነበር ብሎ ሲለው እኔ እንግዲህ አላቅም። እኔ የማቀው አንተና እኔ በፍቅር መጎዳታችን ነው። ልክ ነህ፣ ልክ ነህ። እውነትም አንተና እኔ በፍቅር ተጎድተናል። ምናልባትም እኮ እውነት ለመናገር አንዳንድ ጊዜ ታውቃለህ፣ እኛም ብሆን ልባችንን ባንሰጥ ጥሩ ነበር። ምን ማለት ነው? አንተም እርግብን ባትቀርባት ኑሮ፣ እኔም ሀናን ተዋውቄ በደንብ ባልቀርባት ኑሮ ምናልባትም አናፈቅር ይሆናል። እንግዲህ እኛ ፈልገነው ሳይሆን እሱ ፈልጎን መጣ። በቃ አሁን ያለን አማራጭ መጠጣት ብቻ ነው እያሉ መጠጣቸውን መገልበጥ ጀመሩ። እንግዲህ መክሊቴ ደስ ብሏት ወደ ጓደኛው ጋር ሂዳ አዘነበችበት እና እንዴት ነው? በቃ ዛሬ ራሴን ላጠፋ ነው ልሞት ነው ልሰቀል ነው ስትይ የነበረው ሁሉ በደስታ ተዋጣ አይደል? በእናትህ ምን ላድርግ ብለህ ነው? ድንጆሮ የለለን የተቀየረው ምን ማለት ነው? እኔ እንጃ ካለባበሳ ጀምሮ አነጋገር ሁሉ ነገሩ በቃ ስነ ስርአቱ እንደዛ ከሆነማ ደስ ይላል እኔ እንጃ ብቻ ግን ቡናም ጋበዘኝ እንዲሁም ምግብም ምርጥ ፈዋ ጋበዘኝ አረ ይመቻችሁ አቶኑላዊ ሀኒቾ ሁሉም ፖሊስ ጣቢያ በቃ ለመጠየቅ አፋጠጧቸው አቶኑላዊ እንግዲህ እኔ ይሄንን ልጅ ማን እንደገደለው ባላቅም እንኳ የሃኒቾን ፎቶና መስቀል የሰረቀው ልጅ ነው። እንደውም ሲገደል የእኔ ሁለቱ ልጆች አይተውታል። ማለት ሁለት ልጆች አሉ እንዴ ከሀና ሌላ? ማለት ሀና አሴርና ተምቹ የሚባሉ ከእንደ ሀኒዬ አሉ ማለት ፈልጌ ነው። እሺ ይሄ ደግሞ የሰማይ ስባሪ የሚያክል ሰውዬ የባዩሽ ቀኝ እጅ መሆኑን ነው ማቀው ግን አንተ ለምንድን ነው እነዚህ ልትከታተል የቻልክበት? ብለው ሲጠይቁት እኔማ ያን ጊዜ እንግዲህ የሃንየን እውነት ለማውጣት ብዬና ቤተሰቦቿ ስላላመኗት ትክክለኛ ሀቁን ለማውጣት ብዬ ነው ስከታተል የነበረው። ከሆነ ጥሩ ነው፣ ስለተባበርከን እናመሰግናለን። ልጆቹ ግን መጥተው የሚመሰክሩ ይመስልሃል እንዴ? አሆነ ችግር የለውም። አሲር እና ተምቹ የሚያውቁትን ነገር በሙሉ መጥተው ይናገራሉ ብለው ከፖሊስ ጣቢያ አቶ ኖላዊ ወደ ቤቱ ተመለሰ። እንግዲህ መንገድ ላይ ቁጭ ብለው እያለ ከዛ ምላሴ መጣና፣ እንዴ እማየጋ ቆይታችሁ ነው እንዴ? አዎ፣ አንተስ ወዴት ነው? እማየጋ ልሄድ ነው። ዛሬ እኮ ፖሊሶች መጥተው ፎቶ ምናምን ወረቀት ውስጥ የሆነ አዩ። ምን ነው? እናንተም ታውቃላችሁ እንዴ? ታሪኩ ብዙ ነው ምናሴ። ስለዚህ እቤት ስመጣ አወራሃለሁኝ። እናማ እኔም እኮ ያወቅኩትን ተናግሬ፣ ያለው ምን ማለት ነው? ማለቴ የሆነ ሰውዬ ሊገለኝ እንደነበረ የነበረውንና ከዛ ደግሞ ተምቹ ያን ታጎት እንዳዳነኝ ያውቃለሁ። አመሰገናለሁ ሲለው አለጣጣ የለውም። ውዴህያ ቤቴ ቤተሰቦቼ፣ የዛሬውን ኖላዊ ይህን ይመስል ነበር። በቀጣይ እስከምንገናኝ